የል ወዲህ ቅዝም ዝም ዲያ የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት ያክል እንዲያስተምሩ ሊገደዱ ነው እየተባለ ነው የሚገኘው። ትምህርት ሚኒስቴር ስለዚህ ጉዳይ ላይ በስፋት ያለውን መረጃ ወደ እናንተ እናሻግራለን። ለዘፋኞች የሮያሊቲ ክፍያ በቅርቡ ሊጀመር ነው ተብሏል። ሙሉ መረጃውን ይዘናል እናስደምጣችኋለን። ሙሉ ፊቱ በፀጉር ስለተሸፈነው አስገራሚው የዓለማችን ህንዳዊ ወጣት ሙሉ መረጃ ይዘናል እንዳሰሰዋል። ከውጭ ደግሞ አዲሱ የትራምፕ ታሪፍ በአብዛኞች ሀገራት ላይ ምን ይመስላል የሚለውን መረጃም በስፋት ወደ እናንተ እናሻግራል። ሰላም ጤና ይስጥልን፣ እንደምናላችሁ ክቡራትና ክቡራን የቻናላችን ቤተሰቦች፣ ከብራና መረጃ የሰዓቱን አንኳር ዜናዎች ይዘንላችሁ ቀርበናል። እስከ መረጃዎቻችን ድምዳሜ ላይክ፣ ሼር፣ ኮሜንት በማድረግ አብራችሁን እንድትቆዩ በአክብሮት ጋብዘናል። ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ በማድረግ እንድትወዳችሁን ጥሪ እናቀርባለን። ወቅታዊ መረጃዎችን ታገኛላችሁ። ወደ ዝርዝር መረጃዎቻችን እናቅናለን። ለዘፋኞች የሮያሊቲ ክፍያ በቅርቡ ሊጀመር ነው ተብሏል። በህጉ መሰረት ማንኛውም የሬዲዮና ቴሌቪዥን ጣቢያ አንድ ዘፈን ባስተላለፈ ቁጥር ለዘፋኙ 20 ሳንቲም ይታሰብለታል። መንግስት ደግሞ ከዘፋኞቹ ገቢ ላይ 2% አስቦ ግብር ይቀበላል። በርካታ የሀገራችን ድምፃውያን ተስፋን ይሰጣል የተባለው ይህ አሰራር በተቃራኒው ለሚዲያ መሰናክል ይሆናል ተብሎ ይታሰባል። ፍየል ወዲህ ቅዝምዝም ወዲያ። የዩኒቨርስቲ ተማሪዎች ከመመረቃቸው በፊት ለአንድ አመት እንዲያስተምሩ ሊገደዱ ነው። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ አመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን አስታወቀ። ትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ትላንት መጋቢት 24 ቀን 2017 ዓ ም በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የአስራ ሁለተኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎቹ ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲደረግ በዩኒቨርሲቲ ተማሪዎች ላይ ስለተያዘው እቅድ አብራርተዋል። ላለፉት አመታት እሳቸው በኃላፊነት ከተሾሙ ጀምሮ የአስራ ሁለተኛ ክፍል ሀገር አቀፍ መልቀቂያ ፈተና በየተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና የተነሳሽነት ማነስ ተጠቃሽ መሆናቸው ተጠቁመዋል። ችግሩን በአጭር ጊዜ ለመፍታት እንዲቻል የተለያዩ ተግባራት እየተሰሩ መሆኑን ሚኒስትሩ ገልጸዋል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ዓ ም ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን የገለጹት ሚኒስትሩ በአራት ዓመት የሚመረቅ ተማሪ የሶስተኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማረው ማህበረሰብ ተመልሶ ለአንድ ዓመት የማስተማር አገልግሎት ይሰጥና ማህበረሰቡን እንዲያገለግል ይደረግና እንዲመረቅ ይደረጋል ሲሉ ተናግረዋል። ይህም ሲሆን የተማሪዎቹ መሰረታዊ ወጪ የሚሸፈን እንደሚሆንም አክለዋል። ይህ አሰራር ለተማሪዎች ለራሳቸው የተግባር ትምህርት እንደሚሆንና የበለጠ እንዲበስሉ እንደሚያደርጋቸውም ተናግረዋል። ተማሪዎች የመምህርነትን ሙያ ተላብሰው በዚያው ወደ ሙያው እንዲያመሩ እድል በመፍጠር ለጊዜውም ቢሆን በዘርፉ የቀነሰ የመጣውን ወደ ሙያው የሚገባ የአስተማሪን ቁጥር ለማሳደግ እንደሚረዳም ሚኒስትሩ አብራርተዋል። በቅርቡ በመምህራን ላይ በተደረገ ግምገማ መቶ ሺህ የሚደርስ የመምህራን እጥረት መኖሩ መታወቁን የተናገሩት ፕሮፌሰር ብርሃኑ አሰራሩ በከፍተኛ ደረጃ ያለውን የመምህራንን እጥረት እንዲቀንስ የበኩልን እንደሚወጣ አስረድተዋል። ወደ መምህርነት ሙያ የሚገቡ ሰዎችን ክፍተት ለማስተካከል ከተያዙ ዘርፈ ብዙ የማትጊያ ስርዓቶች አንዱ መምህራን በሀገሪቱ የፋይናንስ ስርዓት ውስጥ የራሳቸው ድርሻ እንዲኖራቸውና የኑሮ ወድነቱን እንዲቋቋሙ ለማድረግ የመምህራን ባንክ ማቋቋም አንዱ እቅድ መሆኑን አንስተዋል። ባንኩ በአንድ ዓመት ውስጥ ወደ ስራ ይገባል ብለን እንጠብቃለን ያሉት ሚኒስትሩ በ2019 ዓ.ምት ደግሞ በእርግጠኝነት ወደ የኢትዮጵያ ዩኒቨርሲቲ ሰርቪስ አሰራር እንደሚገባ ጠቁመዋል። ሙሉ ፊቱ በጸጉሩ የተሸፈነ ወጣት ላሊት ፓቲዳር ይባላል። የ18 ዓመት ዕድሜ ያለው ህንዳዊ ወጣት ነው። ወጣቱ 95 በመቶ የሚሆነው ፊቱ በፀጉር በመሸፈኑ የዓለማችን ፀጉራሙ ፊት ባለቤት አስብሎታል። ላሊት ከመካከለኛው ዘመን ጀምሮ በዓለም ዙሪያ ከተመዘገቡት አምሳ መሰል ክስተቶች መካከል አንዱ ነው። ይህ ክስተት ደግሞ ከቢሊዮን ውስጥ አንዱ የሚያጋጥም እንደሆነ ነው የሚነገረው። ብዙ ሰዎች ሲያገኙት በድንጋጤ አፍጠው እንደሚመለከቱት፣ አንዳንዶች ደግሞ አጸያፊ አስተያየቶችን እንደሚሰጡት በማዘን ይናገራል። በትምህርት ቤት ውስጥ ያሉ ሌሎች ልጆች ለመጀመሪያ ቀን ሲያዩት ፈሩት። እሱም እንዲህ ሲል ተናግሯል። ይፈሩኝ ነበር ግን እኔን ማወቅ ሲጀምሩና ሲያወሩኝ ከነሱ የተለየሁ እንዳልሆንኩ ተረዱኝ። እናም የኔ የተለየ ነገር በውጫዊው አካሌ ላይ ነው፣ ከውስጤ ግን የተለየሁ አይደለሁም ሲል ይገልጽላችኋል። የዓለምን ትኩረት የሳበው ላሊት በዩቲዩብ ቻናሉ የዕለት ተዕለት ሕይወቱን ለሌሎች ሰዎች ያጋራል። የዓለም ትኩረትን የሳበው ላሊት ባልተለመደ ሁኔታ ፊቱ ጸጉራማ በመሆኑ የዓለማችን ሪከርድ ሊይዝ ችሏል። ይህ ህንዳዊ ወጣት ዌር ወልፍ ሲንድሮም ተብሎ በሚጠራ በሽታ የፊቱ ገጽ 95% በፀጉር የተሸፈነ ነው። የፀጉር ዕድገትን የሚያስከትለው ሃይፐርትሪኮሲስ በሌላ ስሙ ዌልፈል ሲንድሮም ተብሎ በሚጠራው ያልተለመደ በሽታ በዓለማችን ላይ እምብዛም የማይከሰት ሲሆን ላሊትን ልዩ ሰው የሚል ስያሜ እንዲሰጠው አድርጎታል። የላሊት ሁኔታ በዘረመል መዛባት ከመወለድ በፊት በዘር የሚተላለፍ ወይም ከተለመደ ከጊዜ በኋላ በመድኃኒትና በሌሎች የጤና ሁኔታዎች፣ አካባቢያዊ ሁኔታ ሊከሰት የሚችል እንደሆነ የጤና ባለሙያዎች ይናገራሉ። በባህላዊ አጠራር ዌርወልፍ ሲንድሮም ማለት ራሱን ወደ ተኩላነት የቀየረ እንደማለት ነው። የፊቱ በፀጉር መሸፈን የተነሳ ስያሜውን ማህበረሰቡ የሰየመው እንጂ ሰው ወደ ተኩላ እራሱን የቀየረ ማለት ግን አይደለም። ከውጭ ወራት እንላቸው ዜናዎቻችን እናመራለን። አዲሱ የትራምፕ ታሪፍ አብዛኞቹ ሀገራት ላይ አሜሪካንን ከሚያስከፍሏት ታሪፍ ትራምፕ አሁን የጫኑት ግማሹን ያህል ነው። ለምሳሌ ቻይና 67% ታሪፍ አሜሪካንን የምታስከፍል ሲሆን ትራምፕ በአዲሱ ታሪፍ 34% ያስከፍላሉ። ካምቦዲያ 97 አሜሪካንን ታስከፍላለች። አሜሪካ አሁን 49 አድርጋባታለች። ኢትዮጵያ 10፣ ቻይና 34፣ አውሮፓ ህብረት 20፣ ቪየትናም 46፣ ታይዋን 32፣ ጃፓን 24፣ ህንድ 26፣ ደቡብ ኮሪያ 25፣ ታይላንድ 36፣ ስዊዘርላንድ 31፣ ኢንዶኔዥያ 32 ማሌዥያ 24% ካምቦዲያ 49% ዩናይትድ ኪንግደም 10% ደቡብ አፍሪካ 30% ብራዚል 10% ባንግላዴሽ 37% ሲንጋፖር 10% እስራኤል 17% ፊሊፒንስ 17% ቺሊ 10% አውስትራሊያ 10% ፓኪስታን 29% ቱርክ 10% ስሪላንካ 44% አዲሱ የትራምፕ ታሪፍ ሆኖ ተመዝግቧል። ክቡራትና ክቡራን የቻናላችን ቤተሰቦች ክቡራን መረጃ የሰዓቱ አንኳር ዜናዎቻችን የእስካሁኖች ነበሩ። በቆይታችንም አሪፍ ጊዜን እንዳገኛችሁ እንገምታለን። በሌሎች ወቅታዊና አዳዲስ መረጃዎቻችን የምንከሰት ይሆናል። ቻናላችን ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳትረሱ በጥብቅ እናሳስባለን። ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ በማድረግ እንድትቀላቀሉና ቤተሰብ እንድትሆኑ በአክብሮት ስንጋብዝ በደስታ ነው። ብራና መረጃ ጤና ይስጥልን።